የሚያምር እግር ዲያቆን ሄኖክ ኃይሌ እንደጻፈው የሚያምር እግር በጸሎተ ሐሙስ ልብን የሚሰውር አንድ ነገር ተፈጽሞ አለፈ ይህም ጌታችን የደቀ መዛሙርቱን እግር የማጠቡ ነገር ነው የሰውን የቆሸሸ እግር እያሸ የሚያጥብ አምላክ የተማሪዎቹን እግር የሚያጥብ መምህር የባሪያዎቹን እግር የሚያጸዳ ጌታ ማየት እንዴት ያስጨንቃል! እስቲ ለአንድ አፍታ ወደዚያ ቤት በህሊናችን ተጉዘን እንግባና ጌታን እግር ሲያጥብ አብረን እንመልከተው። የአምስተኛው ክፍለ ዘመን ባለ ቅኔ የቅዱስ ኤፍሬም ተማሪ ሶርያዊው ቄርሎና በመንፈስ ሆኖ ያንን ቤት በአይነ ህሊናው እንዲህ ቃኝቶት ነበር። ጌታ ውሃ ቀዳና መታጠቢያውን ተሸከመ። የማበሻ ጨርቅ እያዘና ታጠቀ። የደቀ መዛሙርቱን እግር ሊያጥብ ጀመረ። ህሊናዬን አንዳች ነገር ሲወጋው ተሰማኝ። እንባዬም ፈሰሰ። በፍርሃት ፊቴን ሸፈንኩ፣ አይኖቼንም በመሳቀቅ ዞር አደረግኩ። ሲያጥባቸው ለማየት አቅም የለኝምና ብወጣ ተመኘው ይላል። እውነትም ጌታችን የደቀ መዛሙርቱን እግር አጎንብሶ ማጠብ ለማሰብ ይከብዳል። ጌታችን ሐሙስ ዕለት ያደረገውን ነገር መጥምቁ ዮሐንስ ቢያይ ኖሮ ምን ይል ይሆን? ጌታ ሊጠመቅ ወደ እርሱ በመጣ ጊዜ ዮሐንስ አንተ እንዴት ልትጠመቅ ወደ እኔ ትመጣለህ? ብሏል ነበር። መጥምቁ ዮሐንስ ሆይ ና ተመልከት። በአንተ በባሪያው እጅ ሊጠመቅ ሲመጣ ስለ ትሕትናው የተደነቅበት ጌታ ዛሬ ደግሞ አጥምቁኝ ከማለት አልፎ የባሪያዎቹን እግር ሲያጥብ አጎንብሶ ታየ። አንተ የጫማውን ጠፍር ተጎንብሼ ልፈታ አይገባኝም ያልክለት ጌታ አጎንብሶ የሐዋርያቱን ጫማ ሲፈታና እግራቸውን ሲያጥብ ብታይ ምን ትል ይሆን? በዮርዳኖስ ዳር አንተ እንዴት ልትጠመቅ ወደ እኔ ትመጣለህ ያልከው ጌታ ቅዱስ ጴጥሮስ አንተ እንዴት የኔ እግር ታጥባለህ ሲለው ተመልከት። በእርግጥ በዮርዳኖስ ወንዝ ከታየው ትሕትና የበለጠ ትሕትና በዚያች የመታጠቢያ ውኃ ውስጥ ታየ። ውኃ በተሞላ በአንድ ማስታጠቢያ ውስጥ የፍጡር እግርና የፈጣሪ እጅ አንድ ላይ ሆነው የታዩበትን ያን ቅጽበት እጅግ ታላቅ ትህትና ተማርንበት። ፍጡር ፈጣሪውን ሲያጠምቀው ከማየት በላይ ፈጣሪ የፍጡርን እግር ሲያጥብ ማየት ድንጋይ ልባችንን የሚሰብር ቅጽበት ነው። ከመጥምቁ ዮሐንስ በፊት የነበሩት ነቢያትስ ይህንን ቢያዩ እንዴት ይደነቁ ይሆን? ኢሳይያስ ሆይ ከፍ ባለ ዙፋን ላይ ሆኖ አየሁት ያልክለት ጌታ ዝቅ ባለ መቀመጫ ላይ ቁጭ ብሎ የአሳ አጥማጆችን እግር ሲያጠብ ተመልከተው ነቢዩ ዳዊት ሆይ እግሮቹ በሚቆሙበት ስፍራ እንሰግዳለን ብለ የዘመርክለት ጌታ እግር እያጠበ ነው የሚገርመው እግር ከማጠቡ በፊትም ውሃ አስቀረበ አይልም ምክንያቱም ውሃውን የቀዳውም እርሱ ራሱ ነበረ አብርሃም ለእንግዶቹ እንዳለው ጥቂት ውሃ ይምጣላችሁ ብሎ ውሃ አላስቀዳም ራሱ ውሃውን ቀድቶ በመታጠቢያው ሞልቶ የባሪያዎቹን እግር አጠበ። ለነገሩ በቴትና የተጠመቀበትን የዮርዳኖስን ወንዝስ ቢሆን በውሃ የሞላው እርሱ አልነበረምን? ጴጥሮስ ተጨነቀ። ጌታ ሆይ አንተ እንዴት የኔን እግር ታጥባለህ? አለና ተከላከለ። የጴጥሮስ ጭንቀት ብዙ ነገር ከማሰብ የመነጨ ነው። ኪሩቤል በፊትህ ግርማ እንዳይቃጠል ፈርተው በፊት ሲቆሙ በክንፎቻቸው እግራቸውን ይሸፍናሉ። ታዲያ እኔ እጠብል ብዬ እንዴት ደፍሬ እግሬን ይሰጥሃለሁ? ሱራፌል የልብስህን ጫፍ የማይነኩ ጌታ፣ የኔን እግር እንዴት ታጥባለህ? በባህር ላይ በአንተ ትእዛዝ የተራመድሁበት አይበቃኝም? እንዴት እግርህን ልጠብህ ትለኛለህ? ይህንን ዕዳ እንዴት እሸከመዋለሁ? የሚል ጽኑ ጭንቀት ያዘለ ጥያቄ ነበር። ጌታ ግን እውር ባበራባቸው እጆቹ እግር አጠበባቸው። ሸክላ ሰሪው አጎንብሶ የሸክላውን እግር አጠበ። ሰውን ከምድር አፈር የፈጠረው አምላክ ትቢያውን በክብር አስቀምጦ እግሩን አጠበው። ጌታችን ያጠበው ከሰዓታት በኋላ እግር ያውጪኝ ብለው ጥለውት የሚሸሹትን የደቀ መዛሙርቱን እግሮች ነበረ። ለአንድ ሰዓት እንኳን አብረውት ሊተጉ የማይችሉትን ተማሪዎቹን እግር አጠበ። ጥለውት እንደሚሄዱ እያወቀ ንጹሐናችሁ ብሎ አወደሳቸው። ወደ አብ እንደሚሄድ አውቆ የወደዳቸውን እስከ መጨረሻ ወደዳቸው እንደሚል ምድር ላይ በቀረችው ጊዜ ያልከፈለው የፍቅር ዕዳ እንዲኖርበት አልፈለገምና፣ ጊዜውን ለመውደድ ተጠቀመበት። የሚወዳቸውን ደቀ መዛሙርት እግራቸውን አጥቦ በፍቅር ተሰናበታቸው። ጌታ ሆይ የእኔንስ እግር የምታጥበው መቼ ነው? በእውነት በምድር ላይ ከኔ ግር በላይ የቆሸሸ አለ? ያረገጥኩት የኃጢአት ጭቃ፣ ያልነካሁት የበደል ቆሻሻ እንደሌለ አታውቅምን? በክፎች ምክር የሄደ እግሬን የማታጸደው ለምንድን ነው? የታጠበ እግሩን ከመጣጠብ በቀር ሌላ አያስፈልገውም ብለህ የለምን? እውነት ነው። እግሬን ከኃጢአት ከከለከልክልኝ ሌላውን አካሌን ማዳንህም አይደል? አጥብቀህ ከምጠላቸው ነገሮች መካከል አንዱ የሆነውን ወደ ክፉ የሚሮጥ እግሬን የማታጥብልኝ ለምንድን ነው? እባክህን እጠበኝ፣ ከበረዶም ይልቅ ነጭ ሆናለው። በርግጥ የሐዋርያትን የቆሸሸ እግር በውሃ እንዳጠብከው አስበን አደነቀን እንጂ፣ በማግስቱ ደግሞ የዓለምን ኃጢአት በደምህ አጥበሃል። ከዳንሁ በኋላ የቆሰልሁትን ከጣጠብኩ በኋላ ያደፍኩትን እኔን በከበረ ስጋና ደምህ ከኃጢአት የድፍት አጥበኝ ዘንድ ነው ልመናዬ! በጌታ እጅ የታጠበው የሐዋርያት እግር እንዴት የታደለ ነው! በእርሱ ስለታጠበ ዓለምን ዞሮ ወንጌልን ለማዳረስ የቻለ እግር ሆነ። ጌታ ያላጠበው እግር ወንጌል ለዓለም አያደርስም። ባልታጠበ እግራችን ብንዞር እኛ እንጂ ወንጌል ዓለምን አይዞርም። ስለዚህ ሐዋርያ ሊሆን የሚሻ ሁሉ ጌታ ሆይ እግሬን እጠብልኝ ብሎ መለመን አለበት። ወንጌሉም የደቀ መዛሙርቱን እግር ሊያጠብ ጀመረ ይላልና፣ ክርስቶስ ደቀ መዝሙሩ ሊሆኑ ለሚወዱ ሁሉ እግራቸውን ማጠቡን አሁንም አያቋርጥም። ጌታ ያጠበው እግር ምን ይሆናል ካልከኝ፣ የሚያምር እግር ይሆናል ልልሃለሁ። ሐዋርያት እግራቸው እጅግ ያምር ነበር። ሌላው ቀርቶ በእግሩ እብጠት የማይንቀሳቀሰው ቅዱስ ያዕቆብ ሳይቀር እግሩ ያማረ ነበር፣ ምክንያቱም መልካሙን የምሥራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ ተጽፏል። ዲያቆን ሄኖክ ኃይሌ ሚያዚያ 24 2016 ዓመተ ምሕረት እንደጻፈው